ዲን ዛሬ ሰማዓቱ ነው። ኦሮ ተብ ዛሬ ላይ ታሳልፈብኝ ዛሬማ አታልፍም። ሰማዓቱ ዋጭናት ከስኳር በሽታ ነው ያዳናት። ኢማራት ድረስ ዱባይ ጥላ ወጊ ልከናል። ሳያገባ ለቤተሰብ ነው በርቻስተስ ምን ላይ ነበር? አሁን ሳያገባ ሪስፖንሲቢሊቲ ሁሉ ወደ ቤተሰብ ዘወር ገባክ? ታያችሁ ታረ ለምባውን እስኪ ይሁት ይሁ መንታ መንታ መንታ መንታ ሙስሊሞቹ እዚህ መተው ይደናሉ ይፈታሉ። የእኛ ኦርቶዶክስ ታስሮ ይኖራል። አደልቡት እሺ፣ አትስገዱ፣ አትጸልዩ፣ ይደልባል። ከናንተ ጋር ቤተኛ ሆኖ ይኖራል። ይወላችሁ ጉልበት ሳላችሁ በወጣትነታችሁ ታግላችሁ ያልጣላችሁትን ክፉ መንፈስ እድሜያችሁ ገፍቶ አርጅታችሁ ምንም አታረጉት። ቤቷ? መጥታል። ጀማ እሺ፣ ና ቆይ። እሱ ሙስሊም ስለሆነ ማለት፣ ማለት ምን ምንድን ነው ማለት የምትለው? ብሮ ምታሾፈው? አላሾፍኩም። ቀጠርከኝ። ጀማውን ሰብስበ መጣው። ትራንስፖርት አጥቼ በጣም ተንገዳትቼ መጣው። ስመጣ ደግሞ አታስተናግደኝም። እንድትታየኝ ብዬ ዘጋቆም ኩልህ ማለት ነው። አላስተናግዳልኩ እንድታየህ ብዬ ተቀመጭ ሲሉኝ ልታየው ቀጥሮኛል አልኳቸው። ዓርብ ቀጠሮ ነበረን። አረ እንደዚህ ዛሬ ሰማአቱ ነው፣ ቶሎ ተው ዛሬን አታሳልፍብኝ። ዛሬ ማታልፍ ማቱ ሟች ናት። ከስኳር በሽታ ነው ያዳናት። ሙስሊም ሆና እንዴት ቅዱስ ጊዮርጊስን ወደደች እንዴ? ድሮ ወሰደችው በልጅነቷ። አስጋና ደግሞ ጊዮርጊስ አትምጣባት። ስንት መከራ ስንት ነገር ሲላክባት በእሱ ነው መከታ ይኖረች እስከ ዛሬ። ከዛ አሰለም ካል እዛ ውስጥ አሰለም። እንጠይቃል እንዴ? እሺ ማን ማን ያላችሁት?

እንዝ ልለይ ሆኑስበነ ምን አስበህ ነው? ሰው እኮ ሲለኝ አይደለም። እናንተ ሰው ሲሞትባችሁ ሳለቅሳላችሁ፣ ለእኛ ደግሞ የዛን ያህል ነው። አያችሁት አይደለም? በአሁን እስኪ ይዩት። መንታ መንታ መንታ መንታው። እሺ ባልየው ና እስኪ። ባልየው እሺ፣ ከፈትታ አድርጉለት። ጠጋት ትሄዳላችሁ። አይዟችሁ ሁላችሁም ንቅል ብላችሁ ትሄዳላችሁ። ና እስኪ ደና ነ ሰላም፣ ሰላም። ደና ነ ጣቃ ብሎ ደዚ እሺ፣ ስሙ ማን ነው? መንሱር፣ መንሱር። ሙስሊም ነ አ በክፉ መንፈስ በተለይ በመተት በሌላም በሌላም ተሰቃያላችሁ። ተሰቃየ በጣም በጣም እየተሰቃየ በጣም እየተሰቃየ ነው። በጣም ምንድነው የሚያረጋስ? ምንም አኔ በቃ ከልጆችን ምንም አይነት ፍቅር የለኝ፣ ምንም ሰላም የለኝም። ንብረት ነበረኝ ንብረቴም ብዙ ንብረቴን አጥቻለሁ ባሉ ነው ያለ። ምስኪና ሰላም፣ ያንተን ንብረቱን ያወደም አይደለም። ከቤተሰቡም የተላክናለን። እሱ ብር ባገኘ ቁጥር ቤት በሸቀጠ ቁጥር ለሚስቱ አድራጊ ስለሆነ የሚስቱን ጥሩነት አንፈልግም። ገባክ? ለምን እሱ ልጁ የበለፋበት ልናገር? እንዴ ስሜት ይቻላል? አይቻልም። በስላሴ ስም ተው። ምን ችግር አለ? ተው በቃ። እሺ አታድርጊ። በእናትህ የሞተም አለ ያለም አለ። ግን ብናገር ምን ችግር አለ? ነፃ ልታወጣን አይደለ እንዴ? እሺ ችግር የለም ይመች አላወራም እና እሱ የሚያገኘው ገንዘብ እንቀን ለምን ወስዶ ለሚሱ ከዚህ በፊት ሳያገባ ለቤተሰብ ነው በርቻስተ ስምንል የነበረው አሁን ሳያገባ ሪስፖንስብሊቲውን ወደ ቤተሰብ ዘወረ ገባክ ስለዛ እኛ የምናገኘው ናጣት እስቲል እንትን ጥላ ወጊ ልከናል ኢመራት ድረስ ዱባይ ዱባይ እሷ ሀገርሽ ግቢ ብለን በፊት ለፊት ስናናግራት፣ ኖ እኔ ኢትዮጵያ መግባት አልፈልግም፣ በጣም ብዙ መስራት ተጠብቃለሁ። ስንት የጠየቅናት ቀጥታ አልሰማለች። ጥላ ወጊ ላክ እንትን ተቋለ፣ ከሆስፒታል አለ ኮቴ ሆስፒታል ዱባይ። ስንት ቀ መሰለክ፣ ልቧን ከሰው በላይ እንዲህ ልብሷ እስኪራገብ እየመታ ነው። ፌንት እናስበላታለን። ከዛ በኋላ አምቡላንስ መጣል ይወስዳታል ሆስፒታል። ልክ ሆስፒታል ስትሄድ ትቆማለች ቀጥ ብላ። ከዛ አንቺ የናፈቅሽ ነው እንደምትመጪው ይሉኛል፣ ያሾፋሉ። እስቲ እዛ አምቡላንስ ውስጥ ያደረጉ ላይ የተተከለላትን ሁሉ እነሱ በቃ ካቅማቸው በላይ መናገር ሲያቅታቸው ምን አይነት ነገር ነው እያሉ ማለት ነው። ከዛ ምን አደረግን መሰለ ሀገሬን ብላ እንድትገባ እሺ ዝም በል እንደዛ ነበረ ልቧን የሚያደርገው ከሌሊቱ 8 ሰዓት 9 ሰዓት እኔ የሰው ሀገር ነው የምሰራው ከዱባይ ወደ ሌላ ሀገር ነው የምሰራው እሺ እኔ ከባድ መኪና ሹፌር ነኝ በቃ ስመጣ ሌሊት 9 ሰዓት 8 ሰዓት ይደርስ በቃ ሰዎች ናቸው ወስደው እንደዚህ ልቧ ከተፈጥሮ ውጪ ነው የሚመጣው ወደዚህም ወደ ኢትዮጵያ መግባት አትፈልግም። ወደ ኢሮፕ ፕሮሰስ ላይ ነበር ወደ ኢሮፕ ለመሄድ ግን በቃ ሳንወድ ብግዳችን በአንድ ጊዜ ተነስታ ወደ ሀገር ካልገባሁ አለች። ወደ ሀገር መጣ። እዚህ መጣችሁ። ሀብት ንብረት ሁሉ አመድ ሆነ። ከሶስት ከአራት ቤት በላይ ሸጫለሁ። ከሶስት ከአራት ቤት በላይ ሸጫለሁ። መኪና ሸጫለሁ። እስኪ ተናደደና መጣና ይኸው ቤት አራት ቤት አለኝ አራት ቤት አለኝ ሁሌ ይላል። ስግብግብ ነው። ሚስቱ ናት ስግብግብነት ያስለመደችው ብለው ይላል። ይቺ ሴት ግን እኛ ያለንባት ማለት ነው። በጣም ምስኪን ካለቀሰ ጋር የምታለቅስ ከተቸገረ ጋር የምትቸገረ ግን በህልሟ የሚገርም ነገር ልናገር። የጊዮርጊስ የበሩ አረንጓዴ፣ ቢጫ፣ ቀይ ኢማራት ሆና በህልሟ ታየዋለች። ከዛ በቃ ውሰዱኝ፣ እኔ የእናቴ ሀገር ልሂድ፣ ልጄን አማና ማለት እሷ ል እኔ ከሞትኩኝ እሷ ከሞተች ልጇ የሚቀበላት የለም። ከዛ ህንድ ጎረቤቶች አሏት፣ ለነሱ በጣም ብዙ ነገር ታደርግላቸዋለች። ለኪ ምግብም ሲመጣ ሰፖርት ታደርጋቸዋለች፣ ቤቷን ታጸዳላት። በጣም ዝቅ ብላ ነበር የምትኖረው። እነሱ ሀገር ደውለው ያገራቸው እኛ እንደተላክንበት ማለት ነው። እነሱ ያው ህንድ በምናምን አይታማም አይደለም። ደውለው ሲጠይቁ የእነሱ ቤተሰቦች እኮ ናቸው። ከዚህ በፊት ሄዳ ብር አዘርፈዋት ነው ተመለሰችው፣ የራሷ ሰዎች ሌባ ናት ብለው አረ፣ ሌባ አይደለችም ብለህ ስል አትፈርድም አንተ። ሰላም አታጥነው ስል ብሩን እጃቸው ላይ ሰ እውነታችሁ ነው ሌባ ናት አስባልኩኝ። እንዲህ ነው ስም የሚያስጠፋው። ሌባ ናት እስኪ ዝም በል። አንዳንዴ የቤተሰብ መተት እንዴት ይሆናል መሰላችሁ? ባል በሌጣነት ወይም ደግሞ ትዳር ባል ያዘበት ጊዜ ይሰራል፣ ገንዘብ ያገኛል፣ ቤተሰቦቹን በደንብ አድርጎ ይረዳል፣ ይደጉማል። ከዛ በኋላ ያገባል። ሲያገባ ልቡና ህይወቱ ለማን ይሆናል ማለት ነው? ለሚስት ይሆናል። ከዛ እናት፣ አባት፣ ወንድም፣ እህት ማለት ይተውና፣ ቤቴን፣ ሚስቴን፣ ህይወቴን ማለት ይጀምራል። ይሄ ደግሞ ግድ ነው፣ ያገባው አብሮ ሊኖር ነው። ስለዚህ ገንዘቦቹን ሁሉ ለትዳሩ ሲያውል በባል በኩል ያለ ቤተሰብ ጥቅም ሲቀርበት ጥርስ ይነክሳል፣ ሚስትን ይጠምዳል እንደ ክፉና እንደ ምቀኛ። ከዛ በኋላ የራሳቸው ሰው ላይ ገንዘቡን ወደ ሚስት እንዳያደርግ በጎ ነገር ላይ እንዳያውል እንቅፋት ይሆኑበታል። ሚስት ትሰራለች፣ ጥሩ ገንዘብ ታገኛለች። በማታገባበት ሰዓት ቤተሰብን በደንብ ረርታ ትዳሪዛ ደግሞ ለባሌ ለሕይወቴ ለቤት ስትል ቤተሰብ ጥቅም ሲቀርበት ባልን ይጠምዳል። ይሄ በጣም የተለመደ ነው። የቤተሰብ መተት አንዱ እርስ በእርስ በመቀናናት በምቀኝነት ጥቅም ቀረብን በማለት የሚያደርጉት ነገር ቤተሰብን ዋጋ እያስከፈለ ነው፣ እየበጠበጠ ነው። አሁን እሱ አዲስ አበባ ላይ ከአንድም አራት ቤት እያለው አራቱንም ሽጦ አንዱም ለራሱ ሳይሆነው መኪና እያለው ሽጦ ያን ሁሉ ገንዘብ በትኖ አሁን በሱ በኩል ያለ ቤተሰብ ምን ይጠቀማል? ምንም ምንም፣ ጥቅም አያገኝም። ይሄ በጣም የተለመደ ነው። በተለይ ደግሞ በእስልምናው የእስላም መተት አለ። እጅግ በጣም ክፉ ነው። ግራ ድግምት ይባላል። ለመፈታት እንኳን አስቸጋሪ ነው። እንደኛዎቹ ደገም አድርገው ጠርተው አይደለም፣ ብዙ መስዋዕት አቅርበው ደግመው በብዙ ፕሮሰስ ነው አጋንንቱን አምጥቶ የሚያቆራኙት። ለመፈታት ደግሞ ይሄ የተደረገለት ነገር መልሶ ካልተደረገለት ለመላቀቅና ለመራቅ ከባድ ነው። ነገር ግን ያው ወደ ቤተ ክርስቲያን ሲመጡ የሐዛብ መንፈስ ስለሆነ በአንድ ጊዜ ነው የሚያዘው። ለራሳቸው ግን በጣም ነው የሚያስቸግራቸው። ለዛ እኮ ነው ብዙ ሙስሊሞች ወደኛ መጥተው አገልግሎቱን የሚያገኙት እዛ ጋር ለመፈታት የራሱ ሂደት ከባድ ስለሆነ ነው። እግዚአብሔር ይፍታችሁ በሏቸው። ቤተሰብ ሀብት፣ ንብረት፣ ቤት አጥቶ ሲንከራተት ከዚህ የበለጠ የትውልድ ክስረት የለም። አሁን እሱ እኮ ሲያጣ እሱ ብቻ አይደለም፣ ልጆቹ ያጣሉ። ልጆቹ ይጎዳሉ። ለነገ እንኳን ጥሪት እንዳያስቀምጥላቸው እሱን ያስራሉ። መተት እንደ ቤተሰብ እንደ ሀገርም እጅግ በጣም ጎጂ ነው። ብዙ የቤተ ክርስቲያን አባቶች ያላስተዋሉት እንደ ቀላል ያዩታል። የሚሰራ ሰው በመተት ከታሰረ እንደ ሀገር እኮ የሚጎዳሉ። እኔም አውቃቸዋለሁ። አሁን ባለፈው ትልቅ ፋብሪካ ያለው የራሱ ጓደኞች በመተት አመድ አድርገውት አደለም እንደው፣ ከሰባ በላይ ሰራተኛ ደሞዝ ሊከፍል የሰባ ብር ነዳጅ መቅዳት እንኳን አቅቶ ታስሮ እዚህ መጥቶ አይተነዋል። ይሄ ሁሉ መተት ነው። እንደ ሀገር እኮ ይጎዳል፣ እንደ ትውልድ ደግሞ ቤተሰብንም ይጎዳል። እግዚአብሔር ይፍታችሁ። አታልቅስ አንተ እሺ፣ ና ና፣ በስላሴ ስም እሺ። ሌላ ምን አረካት? ሌላ ደግሞ 2010 2010 እርጉዝ ነበረች፣ እሷ እርጉዝ ነበረች። ከዛ እንደውም የተለመንኩት ማለት እርግዝናውን ሳልሰመው በፊት ብዙ ቆይቶ ስለነበረ ያንን እርግዝና አስወርድ አሉ። ከዛ መልሰው ደግሞ አይ በሽተኛ ልጅ ወለድ ይሻላል፣ እንደዛ የዛኔ ጥሎ ይሄዳል እሱ። ገባክ? ከዛ እሷ ደግሞ

እኔ በሽተኛ እንዲሆን ኮሊጁ አድርግ ያለሁ አድርግ ያለሁ አይምሮ እንዲበላሽ ማለት ነው። ከዛ የማርያም ዝክር ብል በትሪ ሙሉ የጾም ነበረ፣ በትሪ ሙሉ ማአት ይዘውላት መጡና፣ እንዲህ ስትል አጋጣሚ ባለቤቷ ለምሳ እየመጣ ነበረ። ከዛ ውይ ነው ደክሞ ነበረ፣ በቃ ይሄንን ብላ ወንድም ወንድ ደውላ ጠራችን። ሙሉ ምሳለቻቸው ማአት ስለሆነ እሱን በላች። ከዛ ታሪኳን ሰራቻ እንደማይሆን ስታቅ ማምሷን ሽርቶ ሆና አፈሰሰችው። ከዛ ምን ሆነ? ተጨናገፋ። ግን ያጨናገፉትን እኔ አይደለሁም እሷ ናት። ለምን በበሽተኛ ልጅ ወልዳ አይምሯና የነካ ስለፈለገች በራሷ ጊዜ እሷ ደግሞ የራሷን ስራ ሰራችና ተናደድን። ተናደድን እሺ፣ መንሱር አንተ ተንበርከክ በስላሴ እሺ። አሁን ያላችሁትን ንገሩኝ። አይነጥላ፣ ቡዳ፣ መተት፣ ድግምት፣ ሌላስ ቡዳ፣ የሰላቢ፣ የድግምት፣ የሙስሊም፣ የደብተራ ሶስት አለን የሙስሊም ደግሞ አራት አለን። አረ፣ በጣም የትየለሌ የሌለን እያለ ብቻ አባራሉ። እሺ፣ ትሄዳላችሁ። በል ጥራ፣ በስላሴ ስም ሁላችሁም ጥሩ። ትንሽ ትንሽ እንስራ። ለመሰለ ምሮ የምትሰራው ብር ነው የተከፈለብን። ገባክ? ስንት ብር ነው የተከፈለው ለመተት? ትቀልዳለህ? አምስት ብር እኮ ነው። ቤቱን ጥለው ይውጡ። እኔ ከቤታቸው አይወጡም፣ ትዳራቸውን አይፈቱም። ተዘጋጅ፣ በስላሴ ስም በስላሴ ስም ምንም ስንሄድ ምን ይሉናል? አይሆንም። ስንሄድ ምን ይሉናል? አልሰራችሁም። አይደብርም። ወደ ሲል ነው የምትሄዱት፣ ወደ ሰዎች አይደለም። በስላሴ ስም በስላሴ ስም በመድኃኔ ዓለም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሮፋኤል ስም ዝም በሉ እናንተ በቅዱስ ኡራኤል ስም በዛሬው ዕለት በኋላው በቅዱስ ጊዮርጊስ ስም

ጊዮርጊስም ጊዮርጊስ ጊዮርጊስ ስም፣ ሁላችንም አንድም ሳንቀር ለቀን እንሄዳለን፣ ለቀን እንሄዳለን፣ ለቀን እንሄዳለን። በስላሴ ስም፣ በሲኦል ታስረናል፣ በሲኦል ታስረናል። የእሷንም የእሷን የባሏንም የባሏን የልጆቿንም የልጆቿን የዘጋነውን እድል የዘጋነውን እድል፣ በድንግል ማርያም ስም፣ በድንግል ማርያም ስም፣ ከፍተናል ከፍተናል። በሰባት የጮህ እናውጣው፣ አንድ ላይ ቶሎ በል፣ አንድ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት በላይ መጨረሻ ገን ዝናሄድ ቅዱስ ጊዮርጊስ ሲሆን ያወርዳ ቅዱስ ገብርኤል ሲሆን ያወርዳ። እግዚአብሔር የተመሰገነ ይሁን። ሙስሊሞቹ እዚህ መጥተው ይድናሉ፣ ይፈታሉ። የእኛ ኦርቶዶክስ ታስሮ ይኖራል። አደልቡት። እሺ፣ አትስገዱ፣ አትጸልዩ። ይደልባል። ከእናንተ ጋር ቤተኛ ሆኖ ይኖራል። የወላችሁ ጉልበት ሳላችሁ በወጣትነታችሁ ታግላችሁ ያልጣላችሁትን ክፉ መንፈስ እድሜያችሁ ገፍቶ አርጅታችሁ ምንም አታደርጉት። በመጽሐፈ መክብብ በምዕራፍ 12 ቁጥር አንድ ላይ በጉብዝና ወራት ምን አድርግ? ፈጣሪን ምን አድርግ? አስብ። ምን ማለት ነው? ወጥተ ወርደ ሰርተ ለፍተ በምታገኝበት በጉልምስና በወጣትነት እድሜ? እግዚአብሔርን አምልክ፣ ለእግዚአብሔር ስገድ፣ ጸልይ። በዚህ ጊዜ ደግሞ ካልጸላችሁ ምንም ማድረግ አትችይውም። ነይ እስኪ እናቴ፣ ደህና ነሽ? አታልቅሽ፣ ጠላቶችሽ አልቅሱ። ፈተና እንዴት ነበር? በአህቴ በጣም ተፈትኛለሁ። በጣም በልጆቼ፣ በቤቴ፣ በአህቴ፣ በንብረት፣ በሁሉ ነገር ልብሽ ልብስሽ እስኪነቃነቅ ድረስ ይመታል። ሆስፒታል ትሄጃለች፣ ከዛ ምንም የለም ይባላል። ውጭ ውጭ ያው እዛ የታከሜ ማለት ምንም ጥሩ እንኳን አደረጉልኝ። መቼም ፈጣሪ መልካም አድራጊ ነው። መርፌ ምንምንም ሳይነካኝ እንዲህ አይቶ ይመልሱኛል። እየናፈቅሽን ምትመጭ ይሉኛል ዶክተሮች። ከዛ ልነግሮት ነው አባ፣ ይቅርታ ያድርጉልኝ። ከዛ መጥቼ ደግሞ ኤርፖርት ላይ መልሶ አመመኝ። በቃ ወደ ሀገር ደግባ ይቅርብኝ ብዬ እስሩም የተሰራብኝ አገሬ ብዬ እንድገባ ነው። ከዛ የግል እየታከምኩ እያለ ዶክተሬ እንትን ነው ጴንጤ ነው። ከዛ ሰባት ሚሪንዳ አራት አቦለድ ካርቶ ስኳሬ እየወረደ ነው፣ ጉልኮስ ማነስ ነው። ከዛ እሱን በላሁኝና ለልጆች የመኖር ስለፈለኩኝ ሚሪንዳውን ሰባት ንጠጣ። ጉልኮሴ ሲታይ አርባ ከዛ አንቺ በጌታ በየሱስ ኑር፣ አንቺ ያለብሽ እኮ መንፈስ ነው፣ ለምን አይጸለይልሽም አለ። ከዛ ወዲያውኑ ባለቤት ነቃ፣ እንደናቴ ተናገርኩት። እጣ ወጡልኝ። እጣ ሲወጣልኝ ጊዮርጊስ ጊዮርጊስ ሲወጣ ቃላ መናተ አዲስ ሰፈር ስኮ ጊዮርጊስ አለ። አይደለም ልክ እዛ ሲሄድ ደግሞ ሳየው በሩ ላይ ተቀባውና የሆነ እንዲገደል ነገሩን በህልሜ መራቶኛ አይቼዋለሁ፣ በእውነት ነው። ከዛ ገባሁኝ፣ ተጠመኩኝ። ሲሄድ የመጀመሪያ ቀን እንትን ግልኮስ ስኳር፣ ሜሪንዳ በሃይላንድ ይዤ ቶሎ ወደ ጸበሉ ስገባ፣ እባካችሁ አሳልፍኝ፣ እባካችሁ ብዬ ለምኜ እገባለሁ። ፌስታሉን የሁለተኛ ቀን እንደዛ በዛ እሱን ተመቻል። ከዛ ደግሞ በሁለተኛው ቀን መኪና ውስጥ አርኩኝ፣ በሶስተኛው ቀን ትዬ ውስጥ ስገባ፣ በሶስተኛው ቀን መንፈሱ ለፈለፈ። በቃ ሀገሬን ብዬ እንደገባ ነው ምናምን ነገር ኦኬ። በቀል አላህ ስብሀኑ ወተዓላ ነው የፈጠረኝ፣ እግዚአብሔር ይመስገን። እንኳን እግዚአብሔር ማረሽ ሰማቱ ባለውለታዊ ነው ብላለች። እኛ ክርስቲያን ሆነ ሙስሊም ሆነ መጥቶ ይሄዳል ሁሉም ሰው አለን ቤተክርስቲያን ሆስፒታል ናት ስለዚህ ማንም መጥቶ ታክሞ የሚድንባት ናት እግዚአብሔርን አመስግኑላት እግዚአብሔር የመጨረሻ ያደርግላችሁ እሺ ስለቴን አስገባለሁ አልጠፋም አለሁ ብላለች አትጥፊ በሏት እንግዲህ